በቀጥታም ሆነ በተዘዋዋሪ የማህበረሰቡን ጥቅም የሚጎዳ ጉዳይ የጋራ ተደርጎ ሲወሰድ፣ ይህም የሀገር ብሔራዊ ጥቅም የሚነካ ነው። የዓለም ንግድ ዘጠና በመቶ በውሃ ላይ እንደሆነ ይታወቃል። ኢትዮጵያም አብዛኛውን ወደ ውጪ የምትልካቸው ምርቶችና ወደ ሀገር ውስጥ የምታስገባቸው እቃዎች በወደብ ነው። ይህ በመሆኑ ኢትዮጵያ ለወደብ ኪራይ የምትከፍለው ክፍያ ወደ ማህበረሰቡ ሲወርድ የትኛውም ግብይቱ ላይ ተጽዕኖ ሲያመጣ ይታያል። ኢትዮጵያ ለጅቡቲ ከ2.5 ቢሊዮን ዶላር በላይ በየዓመቱ የወደብ ኪራይ ትከፍላለች እና ይሄ ገንዘብ ምን ማለት ነው? ይሄ ምን ማለት ነው? ከ30 እስከ 40 በመቶ የሚሆነውን የኢትዮጵያ ዓመታዊ በጀት ይውጠዋል ይበለዋል ማለት ነው። ይሄ ገንዘብ ቀሪ ቢሆን ኖሮ ስንት ትምህርት ቤት፣ ስንት ጤና ጣቢያ፣ ለዚህ አርሶ አደር የማዳበሪያ ፋብሪካ በየአመቱ ልንሰራለት እንችል ነበር ማለት ይቻላል። የባህር በር ጉዳይ የብሔራዊ ጥቅም ጉዳይ ነው ሲባል ኢትዮጵያ የባህር በር ቢኖራት የማህበረሰቡን የኑሮ ጫና በሰፊ ያቃልላል። አንደኛ የሚመጣው ነገር ከውጭ ነው። የዱቄት ወተት ቢሆን እንደገና ደግሞ ዳይፐር ቢሆን ማቴሪያሉ ከውጭ ነው የሚመጣው በጅቡቲ በኩል ግን ያ አንድ ወደብ ቢኖረን የራሳችን ወደብ ቢሆን ኖረን ይረክሳል ብዬ አስባለሁ። የባህር በር ያለ መኖር ትልቁ ችግር ያ ቢሆን ኖሮ ከሎጂስቲክ ጋር በተያያዘ ብዙ ነገሮች ለወደብ የምንከፍላቸው ለወደብ ለወደ ወጪ የምናወጣቸው ስንት ዶላሮች አሉ እነዛ ነገሮች ራሱ ለዚህ ለዚህ አሁን ለተፈጠሩት ለምን ገዛቸው ከውጭ ለሚገቡት ነገሮች ሁሉ ትልቅ እንትን ሊኖሩ ይችላሉ። እና የባህር በር ለአገራችን ያለመኖሩ ራሱ ትልቁ ተጽዕኖ ወይንም ደግሞ በአገር ላይ የሚፈጠሩት ማንኛው ማንኛው ኢንፍሌክሽኖች ከዛ ጋር የተያያዙ ናቸው። ኢትዮጵያውያን በጋራ በመሆን ከግብ ለማድረስ አሁን ላይ ያለውን ችግር ለመፍታት እየተሰሩ ያሉ ስራዎችን መደገፍ ጥቅሙ የጎላ እንደሆነ ይጠቀሳል። ከፍተኛ የወደብ ታሪፍ ስለምንከፍል እና በምን ባመጣ ነው ምርትና አገልግሎት ላይ ዋጋ መጨመራችን የማይቀር ነው። ኢቭን የትራንስፖርት ወጪው መሸፈን አለበት። የተወሰነ የሎጂስቲክ ወጪዎች አሉ እና እነሱ ነገሮች አሉ። ፕላስ ታክሶችም ሊኖሩ ይችላሉ። እነኚህ ነገ አሁን ግልጽ እኮ ነው። አሁን ፕሮብሌሙ ግልጽ ስለሆነ የዓለም ሕዝብም ይህን ጉዳይ ሊያውቅልን ይገባል ብዬ አስባለሁ። ምንም እንኳን በተለያዩ ጉዳዮች ልዩነቶች ቢኖሩም የባህር በር ማግኘት የሁሉም ኢትዮጵያዊ ጥያቄ በመሆኑ በሀገር ውስጥም በውጭም ያሉ ኢትዮጵያውያን ትኩረት መስጠት አለባቸው። እንደኛ ላለ ለማደግ ለሚውተረተር ሀገር ቀስፎ የያዘን ነው ማለት ይቻላል። ቀላል አይደለም። ሁለት ነጥብ አምስት ቢሊዮን ዶላር በየዓመቱ ለታሪፍ። ይሄ ገንዘብ በሀገር ውስጥ ቢድን ኖሮ ምን ያህል ወደፊት ሊያራምደን እንደሚችል ለማንም ግልጽ ነው። አዲስ አበባ የአፍሪካ ህብረት የኢሲ መቀመጫ እንደመሆኗ በሀገር ውስጥም በውጭም ያሉ ኢትዮጵያውያን በጋራ ሆነው የኢትዮጵያን ወደብ አልባነት ለዓለም ህዝብ በተቻሉት ሁሉ የማስገንዘብ ስራ መስራት እንዳለባቸው ነው የሚታየኝ።